ውድና ተከበራችሁ ተመልካቾች እንዲሁም ደግሞ ኮምቦልቻ ላይ አክሲዮን መግዛት ለምትፈልጉ አክሲዮን የሚሸጥ አለ። ኮሚቴ ላይ በሚቀመጠው ስልክ ቁጥር እኔን ማናገር ትችላላችሁ። የደረሰበትን ሁኔታ ዋጋው ስንት ነው የሚለው ነገር በውስጥ ማውራት እንችላለን። አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም ደህና ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም ባያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች፣ ታዲያ ደግሞ ቤት መግዛት ለምትፈልጉ የሚሸጥ ቤት ይዤላችሁ ቀርቤያለሁ። ሕጋዊ ካርታና ፕላን ያለው ሁለት መቶ ካሬ ቦታ ማለት ነው ቤቱ ያረፈበትን ጨምሮ። ከጀርባ ደግሞ የሰርቪስ ቦታ አለው፣ ሰላሳ ሁለት ቆርቆሮ ሰርቪስ የሚሰራ ቦታ አለው ከጀርባ። ፊት ለፊቱ ላይ ለሱቅ ምናምን መሆን የሚችል ቦታ አለው እዚህ ጋር እንደምትመለከቱት ከላይ በኩል መንገድ ነው። ስለዚህ ለሱቅ መሆን የሚችል ቦታም ጭምር አለው ማለት ነው። ይህም ቤት መግዛት ለምትፈልጉ እንግዲህ ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። ከእናንተ የሚጠበቀው ቪዲዮ እስከ ፍጻሜው መመልከት፣ ቪዲዮ ላይክ ማድረግ፣ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉ። ውድ ተመልካቾች ይህ ቤት የሚገኘው እንግዲህ በውቢቷ ውድጌሳ ናሲስ ሜዳ ከመጀመሪያው ናስ ሜዳ ላይ የሚገኝ የሆነ ቤት ነው ማለት ነው። ስለዚህ ይህን ቤት መግዛት ካሰባችሁ ከጀርባም ያለው ቦታ ይህን ይመስላል። እንግዲህ ሰፈሩ ውሃ አለው፣ መብራትም እንግዲህ በቅርብ እንደሚገባ እንቅስቃሴዎች አሉ። እንግዲህ በቅርብ ይገባል ተብሎ ይታስባል። ብር ተዋቱም ብሎ ወደ ስራ ሊገባ ጫፍ ላይ ተደርሷል። ስለዚህ ቤቱ ይህንን ይመስላል። የውጩም ጉዳይ እንግዲህ እንደምታዩት ሽምብራ ግርፍ ነበር፣ ቀለም ሙሉ ተቀባብቷል። ውስጡ ሊሾ ነው። የውስጡም ሁኔታ አሳያችኋለሁኝ። ስለዚህ የውጭ ሁኔታ እንግዲህ ቤቱ ይህን ይመስላል። በሩ ሁሉ ተገጣጥሟል። ህጋዊ ነው። የምርት ነው። ቀጥታ ከባለ ባለቤቶቹ ላይ ቀጥታ ስማችሁን ማዞር ትችላላችሁ፣ አሁኑ ማለት ነው። ምክንያቱም ያለቀለት ነው፣ ፕላኑም ካርታውም ሁሉም ያለቀ ስለሆነ ዋጋችሁን አሁኑ ከፍላችሁ ብር ሙሉ ከመክፈላችሁ በፊትስ ማዞር ትችላላችሁ ማለት ነው። ስለዚህ ውድ ተመልካቾች፣ የዚህ ቤት ዋጋ እንግዲህ ሶስት ነጥብ ነው የሚባለው ድርድር ይኖረዋል። ኮሚቴ ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። የውስጡንም ሁኔታ ላሳያችሁ። ውድና የተከበራችሁ ተመልካቾች ቤቱ እንግዲህ የውጭ ሁኔታ ያያችሁትን ይመስላል። አሁን ደግሞ የውስጡን ሁኔታ የማሳያችሁ ነው የሚሆነው። ቤቱ ያው ሰባ በስምንት የሆነ ቤት ነው። ሸዋርን ጨምሮ አምስት ክላስ ቤት ነው። አሁን እንግዲህ የማሳያችሁ ሳሎኑ ነው። ውስጡ ሊሾ ተሰርቷል። ግድግዳውም ደግሞ እንደምትመለከቱት ቆንጆ ሆኖ የተለሰነ ልስን ነው። ስለዚህ ውስጡ ላይ የፊኒሽንግ ስራዎች ናቸው እንግዲህ የሚቀሩት ኮርኒስ፣ ቀለም የመሳሰሉ ነገሮች። መሬቱን እንደምታወት በደንብ ሆኖ ልሹ የተደረገ ነው። ሙሉ ክፍሉ ማለት ነው ያው ሳሎን እንግዲህ ይህን ይመስላል። ምርጉንም የምታዩት ነው በደንብ የተለሰነ የሆነ ልስን ነው ይህን ይመስላል። ስለዚህ አሁን ከዚህ ላይ ቀጥታ ኖርማን ቅብም ቀብታችሁ ከጭቃው ላይ ቀለም መቀባት ትችላላችሁ። ጅብተህ በቀጭኑ ተጠቅማችሁ ማለት ነው ሻክ የሚሰራ ቢባል ማቴሪያል ሴቭ ያደርጋል። ልስም ቤት እንግዲህ ቀጥታ እዚሁ ላይ እንዳለም ጅብሰም ወይም ቻክ ማሰራት ትችላላችሁ ማለት ነው። ይህን ይመስላል። ሌላው እንግዲህ ከዚህ ከውስጡ ስራ የመብራት ዝርጋታውም ኮንዲት ተቀብሮለታል ሙሉ እንደምታዩት ገመድ ብቻ ነው የምትጠቀሙት እንጂ ቦታ ቦታውን ይዞ ሙሉ ዝርጋታውም ያለቀለት ነው ማለት ነው። ቦታውን ይዟል። ስለዚህ ገመድ መጠቀም ብቻ ነው ያለው ስራ ማለት ነው። ይህን ይመስላል። እንግዲህ ለቤት ገዢዎች አሁን ላይ መግዛት ለምታስቡ ይህን ድል ብትጠቀሙት እጅግ በጣም አሪፍ ነው። ለምን ሲባል አሁን በቅርብ የመብራት እንቅስቃሴ ተጀምሯልና ይህ የመብራት እንቅስቃሴ በቅርብ መብራቱ እንደሚገባ ነው እንግዲህ አሁን እየተነገረ ያለው መብራት ከገባ ሰፈሩ ውሃ አለው፣ እንግዲህ የቀረው መብራት ነው። መብራት ከገባለት የቦታና የቤት ሽያጭ እንደሚጨምር ምንም አያጠያይቅም ማለት ነው መግዛት ለምትፈልጉ ሰዎች ከወዲሁ ብትገዙ እጅግ በጣም ወሳኝ ሰዓት ነው ማለት ነው። አሁን ላይ ለማንኛውም ወደ ሌላኛው ክፍል ግባና ደግሞ ላሳያችሁ። ወደ መኝታ ቤት ስንመጣ ደግሞ እዚህ ጋር መኝታ ቤት አለ። ያው ሙሉ ልስ ነው ቤቱ ጣራው፣ የምታዩት ነው። ይህን ይመስላል ግድግዳው ያው ያያችሁት ነው። ልስን ነው ሊሾ ሙሉ ሊሾ ሆኗል። ክላሱ ይሄን ይመስላል። ሌላው እዚህ ጋር ሻወራ አለ። ይሄ እንግዲህ በሰቁ መልክ ግርፍ ነው የሚሆነው። ከታች ያው ሊሾ ሆኗል። ይሄም ይሄን ይመስላል። ወደ ላይ ልስን ነው። እንደምትመለከቱት የውስጥ ሁኔታ ይሄን ይመስላል። ሌላው ያው መስኮት ስላልተከፈተ ነው ጨለም ያለው። እዚህ ጋር ስንመጣ የልጆች መኝታ ክፍል አለ። ደግሞ ያው ስፋቱም ይሄን ይመስላል። ያው በነገራችን ላይ እዚህ ያለው የምሪት ቦታዎች ሁሉም ተመሳሳይ ነው፣ የቆርቆሮ መጠናቸው፣ የክላስ መጠናቸው፣ የቦታ መጠናቸው ማለት ነው። ቦታው ሁለት መቶ ካሬ ነው ማለት ነው። ሌላው ምን አለው እዚህ ጋር ስንመጣ ይሄ ባዶ መሬት የምታዩት የክችን ወይንም ደግሞ ሰርቪስ መስራት የሚያስችል ቦታ ነው። ምታዋቸው እንደ እነዚህ አይነት ሰርቪሶች እኔ አሁን ትልቁ ቤት ከጀርባ አለ ከታች በኩል ፊት ለፊት ማለት ነው። ከጀርባ እነዚህ ሰርቪሶች አሉ። ልክ እንደዛው ይሄ ቦታ ይህን ያክል እስከ ሰላሳ ሶስት ቆርቆሮ የሚያሰራ ቦታ አለው ማለት ነው። ሸዋርና ሽንት ቤት፣ አንድ ክችን እና እንዲሁም አንድ ሰርቪስ ማሰራት የሚችል ቦታ አለው። ስለዚህ ትልቁ ቤት ያረፈበትን ጨምሮ ሁለት መቶ ካሬ የሆነ ቦታ ነው ማለት ነው። የመሬት ነው፣ ስምን በራሳቸው ነው ቀጥታ። ይህም ቦታ ይህን ቤት ስትገዙ ስማችሁንም አሁኑ ማዞር ትችላላችሁ። በውል አድርጋችሁ ስም ዝውውር ስጨርሱ ሂሳባችሁን መጨረስ ትችላላችሁ እና ሁሉ ነገር ያለቀለት ሕጋዊ ካርታና ፕላን ያለው ስም ዝውውርለት የተቀመጠ ነው ማለት ነው። ስለዚህ ሙሉ ነገሩ የተጠናቀቀ የሆነ ቤት ነው ማለት ነው። ግድግዳው እንግዲህ ይሄን ይመስላል። እዚህ ጋር ስንመጣ ደግሞ ያው ዕቃ ቤት አለ ያው ሳይዛቸው እንደነገርኳችሁ ተመሳሳይ ነው። መሬቱም ይሄን ይመስላል። ይሄ ነው ያለው ነገር። እንግዲህ ውድ ተመልካቾች ይህም ቤት እንግዲህ መግዛት ለምታስቡ ደግሞ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ ማለት ነው። ሌላው ነገር ምንድነው መግቢያ ላይ እንደነገርኳችሁ በዚህ ሰዓት ቦታ ቤት የማይሻሻጥና እንዲሁም ግዥ የማይፈጸም መስሎ የሚታያችሁ አንዳንድ በኮሜንትም ጭምር እያነበብኩ ነው እና ምንም ችግር የለም ቦታ መግዛትም መሸጥም ትችላላችሁ በዚህ ሰዓት። ስለዚህ መግዛት ለምትፈልጉ መሸጥም ለምትፈልጉ ማስፈጸም ትችላላችሁ ማለት ነው። ስለዚህ ይሄን አጋጣሚ ተጠቅማችሁ በተለይ የመብራቱ ጉዳይ በዙ እግር መንገዴን የምነግራችሁ እዚ አካባቢ ላይ ቤት ለገዛችሁ ቦታ ላላችሁ የመብራት መዋጮ ያላወጣችሁ ብታዋጡ አሪፍ ነው የሚሆነው። ምክንያቱም በቅርብ ወደ የመብራት ስራዎች እየተገባ ነው፣ ውይይት ላይ ነው ወደ ፍጻሜም እየደረሰ ነው። ስለዚህ በዚህ አጋጣሚ እዚህ አካባቢ ላላችሁ የመብራት ቤተሰቦቻችሁን አስታውሷቸው ማለት ፈልጋለሁኝ።